ወንድሞቼ አላህን ፍሩ፣ የአሄራ ህይወትን አስቡ። እና ወንድሞቼ ይህች ምድር የፈተናና ጊዜያዊ ሀገር እንጂ የመጨረሻ መኖሪያችን አለመሆኗን የማትዘንጉ አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንደምናላችሁ። ከእኔ ጋር አልሐምዱሊላህ ሰላሙ ሁሉ መልካም ነው። እንግዲህ ዛሬ ላይ እጅግ አስፈላጊ እንዲሁም ደግሞ በጣም ወሳኝና አንገብጋቢ የሆነ ጉዳይ ይጠቅማችኋል ብዬ ወደ እናንተ እየላችሁ መጥቻለሁ። ድምፄን ትንሽ ያዝ አድርገኛል፣ ይቅርታ ጠይቃለሁ። ለድምፄ ትንሽ ጉንፋን ይዞኝ ነው ማለት ነው። እንግዲህ መልካም ይህንን ቪዲዮ ማንኛችሁም የደረሳችሁ እህቶች ወንድሞች የዚህ ቻናል ተከታታይ ሰዎች ሸርሸር እያደረጋችሁ ለሬዲዮ ሰዎች ተደራሽነት እንዲኖረው አድርጉ ዛሬ በተለይ ለወንድሞች ወንድሞችን በጣም የሚያስፈልግና ከምንም በላይ አስፈላጊ የሆነ ጉዳይ ነው እየላችሁ የመጣሁት ይድረስ እና ለሁሉም ይድረስ አድርጉልኝ ማለት ነው። እንግዲህ አቅም ሳይኖራቸው ሁለተኛ፣ ሶስተኛ፣ አራተኛ አግብተው ችግሩ ሲጠናባቸው የመጀመሪያዋን ወይም ደግሞ ሁለተኛዋን ፈተው ልጆችን ታቅፋ መንገድ ላይ ለማንኛ ለማኝ እንድትሆን የሚያደርጉ ወንዶች አላህን ልትፈሩ ይገባል ማለት ነው። እንዴት በሴት ልጅ ላይ ትጫወታለህ? እና ወንድሜ አንተ ሴት እናት ከእናትህን ከሴት ነው የወጣው ሴት እህት አለች ቀጣይም ደግሞ ሴት ልጅ አለችህ እና በእናታችሁና በእህታችሁ በልጆቻችሁ ላይ ቢደርስ ይህን ነገር አትወዱም ማለት ነው። እናም ወንድሞቼ ይህ ነጥብ እጅግ በጣም አንገብጋቢና ና የብዙዎችን ሕይወት የሚነካ ነው ማለት ነው። አቅም ሳይኖር ለስሜት ብቻ ተገዝቶ ከአንድ በላይ ማግባት ከዚያም ኃላፊነትን መሸሽና ቤተሰብን መበተን፣ እናትና ልጆችን ለአደጋ ማጋለጥ ከአላህ ፍትህ የራቀ ተግባር ነው። ይህ ድርጊት በግለሰቦች ህይወት ላይ ብቻ ሳይሆን በማህበረሰቡ ሰላም ላይ አሉ አሉታዊ ተጽዕኖ አሉታዊ ተጽዕኖ ያሳድራል ማለት ነው። እናም ወንድሞቼ አላህን ፍሩ። የአኼራ ህይወትን አስቡ ወንድሞቼ ይቺ ምድር የፈተናና ጊዜያዊ ሀገር እንጂ የመጨረሻ መኖሪያችን ወይም አለመሆኗን አትዘንጉ እያንዳንዱ ተግባራችሁ እያንዳንዱ ውሳኔያችሁ በአላህ ፊት የምትጠየቁበት ጉዳይ እንደሆነ እርግጠኞች ሆኑና ትዳር ማለት የአንዲትን ሴት ልጅ ህይወት ሙሉ በሙሉ የመቀበልና ና የመንከባከብ የመጠበቅ ቅዱስ ቃል ኪዳን ነው ይህ ቃል ኪዳን በአላህ ስም የሚደረግ ነው ታዳያ እንዴት በአላህ ስም የተገባን ቃል ልታጠፉ ትደፍራላችሁ? ወንድሞቼ አረ አላህን ፍሩ። ስለዚህ ወንድሞቼ ትዳር ቀላል ጉዳይ አይደለም። ከአንድ በላይ ማግባት ደግሞ ከባድና በርካታ ላፍትነቶች የሚያስከትል ነው። የገንዘብ አቅም እንኳን፣ የጊዜ አጠቃቀም፣ ፍትህን የሚያስፈን ብቃት፣ ሚስቶችን በእኩል የማስተናገድ ችሎታ፣ ልጆችን በአግባቡ የማሳደግ እውቀትና ብቃት ከሌላችሁ አንዲት ለስሜት ብቻ ተገዝታችሁ ብዙ ቤተሰቦቻችሁን ለመመስረት ትደፍራላችሁ። አቅማችሁን አውቃችሁ አንድ ሚስት እንኳን በአግባቡ ማስተዳደር ብቃት የሌላቸው ወንዶች እንዴት ሁለት ሶስት አራት በማግባት የብዙዎችን ሕይወት ታበላሻላችሁ ማለት ነው። ይህ ተግባር የልጅ እጣ ፋንታን ከመቀየር አልፎ የአንዲትን ሴት ልጅ ሕይወት ሙሉ በሙሉ ማበላሸት ማለት ነው። መንገድ ላይ የምትለምን እናትና ልጆች አይታችሁ ልባችሁ አይራራም። በእርግጥም በእናታችሁና በእህታችሁ ወይም በልጆቻችሁ ላይ ቢደርስ ትወዱት ነበረ። መርሱ ላንተ ወንድሜ። ስለዚህ መልሱም ቢ ከሆነ የሌሎች ሴቶችም ክብር ህይወት ማክበር የውዴታ ግዴታችሁ እንደሆነ ልታስቡበት ይገባል ማለት ነው። እናም ወንድሞቼ ፍትህ ማስፈን ካልቻላችሁ ከአንድ በላይ አታግቡ። ቁርአን ፍትህ ባታሰፍኑም በአንዲት ተወሰኑ ሲል በግልጽ ያስቀምጣል። ይህ የአላህ ትዕዛዝ ነው። ፍትህ ደግሞ የገንዘብ፣ የኑሮ፣ የፍቅር፣ የእንክብካቤ እኩልነት ያካትታል። በአንድ ሚስት ላይ በደል እየፈጸማችሁ ሌላኛዋን እንዴት በደስታ ልታስቀምጡ ትችላላችሁ? የአንድን ልጅ መብት ነፍጋችሁ የሌላውን ልጅ እንዴት በእኩልነት ልታሳድጉ ትችላላችሁ? ፍትህ ማስፈን የሚችሉት ጠንካራ ኢማን በቂ እውቀትና ገንዘብ እንዲሁም ከፍተኛ የአእምሮ ብስለት ያላቸው ወንዶች ብቻ ናቸው። ይህንን ኃላፍትና የሚችሉት የገንዘብ አቅም ሳይኖራቸው ሚስቶችን የምት የምታፈራርቀው ከሆነ ወንጀሉ የእናንተ ነው ማለት ነው። እናም ወንድሞቼ የሴቶችን ክብር አትድፈሩ። ሴት ልጅ የቤተሰብ ምሰሶ፣ የህይወት አጋር፣ የእናትነት ተምሳሌት ነች። በሴት ልጅ ላይ መጫወት፣ ስሜትን መጉዳት፣ የወደፊት ህይወቷን ማጨለም ከእስላማዊ ስነ ምግባር የራቀ ነው። አላህ ሴቶችን እንድናከብር፣ እንድንጠብቅ፣ እንድንወድ አዝዞናል። የእናታችን፣ የእህታችን፣ የልጃችን ክብር እንደምንጠብቅ ሁሉ የሌሎችንም ሴቶች ክብር መጠበቅ አለብን። አይደለም ሴቶችን አሳልፎ ለስቃይ መስጠት የሙስሊም ወንድ ባህሪ አይደለም። እና ወንድሜ ልታስብበት፣ ልትገነዘብበት፣ ልትጠነቀቅበት ይገባል ማለት ነው እና ስለዚህ ወንድሞቼ መፍታት የመጨረሻ አማራጭ እንጂ መውጫ በር አይደለም። አላህ በኢስላም ውስጥ መፍታትን የፈቀደው ሌላ መፍትሄ ሲጠፋ እንጂ ለችግር ማምለጫ ወይም ደግሞ ስሜታችሁን አርከታችሁ ስትጨርሱ አውጥታችሁን ለመጣል አይደለም። በተለይ ልጆች እያሉ መፍታት የህጻናትን ስነ ልቦናዊና ማህበራዊ ህይወትን በእጅጉ ይጎዳል። ልጆች የእናታቸውን የአባታቸውንን ፍቅር እንክብካቤና ድጋፍ ያስፈልጋቸዋል። እናትና አባት ሲለያዩ የልጆች ህይወት ተበጣብሶ ለረጅም ጊዜያት ለጭንቀትና ለብቸኝነት ሊደረጉ ይችላሉ ማለት ነው። እናትን ከልጆቿ ጋር መንገድ ላይ ለመተው ስትወስኑ የአላህን ፍርድ ያስቡ። ልጆቹ ሲያድጉ ስለ እናታቸው መከራና ስለ እናንተ ኃላፊነት የጎደለው ተግባር ምን ብለው ይናገሩ ይሆን ወንድሞቼ? ሁለተኛ ሶስተኛ አራተኛ ትዳር ከመፈጸማችሁ በፊት በጥልቀት አስቡ። በእውነት ፍትሕን ማስፈን እችላለሁ ብላችሁ ራሳችሁን ጠይቁ። የአንድ ቤተሰብ ኃላፊነት እንኳን የከበዳችሁ ከሆነ የበርካታ ቤተሰቦችን ኃላፊነት እንዴት ልትወጡ ትችላላችሁ? የገንዘብ አቅማችሁን፣ የጤናማ ሁኔታችሁንና የአእምሮ ብቃታችሁን፣ በቂ ጊዜያችሁ መኖሩን አስቡበት። ከነበር ሚስታችሁ ጋር ከነባር ሚስታችሁ ጋር ተነጋገሩ፣ ፈቃዷን አገኙ። ልጆቻችሁን አስቡ። አላህን እንፍራ። ዲን እናስ ዲንን አናሰድብ። ሴቶች እንድንከባከብ ነው አደራ የተባል ነው እንጂ እንድንበድል እንድናሰቃይ አይደለም። ስለዚህ ይህንን ነገር ወንድሜ በደንብ ልታስብበት፣ በደንብ ልተገብረው ይገባል ማለት ነው። በነገራችን ላይ ብዙዎቻችን አንድን ነገር ለማወቅ ከጣርን ያንን ነገር በደንብ አድርገን መስራት ይጠበቅብናል። እና ዝም ብለን ብቻ ይህንን ነገር ሰምተን የምናፈሰው ከሆነ ምንም ትርጉም የለው፣ በድንጋይ ላይ ውሃ ማፍሰስ ማለት ነው። እና ዛሬ ደስተኛ ልንሆን እንችላለን፣ ነገን ግን አላህ ዘንድ ጥያቄው ከባድ ነው። ስለዚህ ወንድሜ ሴትን ከመበደል ተጠንቀቁ ልላችሁ እወዳለሁ። በህይወት ውስጥ በጣም ቆንጆ ነገር በህይወት ውስጥ በጣም ቆንጆ ነገር የፈለግከውን ሁሉ ልትነግረው የምትችል ጓደኛ መኖር ነውና አንተ በሱ እርግጠኛ የምትሆንበትን በመጥፎ የሚረዳ ጓደኛ ማግኘት ነው። ከዚህም በላይ በሀዘን የሚደሰትብህ ሳይሆን ከጎን ሆኖ የሚያዝንልን በደስታም የሚደሰትል እውነተኛ ወዳጅ ማግኘት ከሁሉም በላይ ነው። ምን ለማለት ፈልጌ ነው? ወንድም የሌለው ደግሞ ጓደኛን ምረጥ። ጓደኛን ስትመርጥ ጓደኛ የሚውል አንተ ጋር አብሮ የሚውል ከሆነ የምትቀራረበው እስከሆነ ድረስ የዛኔ ጓደኛን መንገድ ወይም ፈለግ ልትከተል ነው የምትችለው እና ጓደኛ ምረጥ ለሚስቱ ምን አይነት እንክብካቤ አለው ለሴት ልጅ ምን አይነት ፍቅር አለው ቤተሰቡን በምን አይነት መንገድ ነው የሚያስተዳድረው ሀላፊነቱን በምን ይወጣል ወይ ሴት ልጅ ይበድላል ይህን ነገር በደንብ ልታስብበት ይገባል ወንድም አለሜ ማለትም ያ ሰውዬ ለቤተሰቡ ለሚስቱ ለልጆቹ ለኑሮ ሀላፊነቱን መወጣት የሚችል ብቃት ካለው አንተ ያ ጓደኛ ጓደኛ ቢሆን ምርጥ ጓደኛ ሊሆን ይችላል። ግን ለሴት ልጅ ግብር የሌለው ዛሬ አንዷን አግብቶ ጥቁሯን ደስ ሲለው ጥቁሯን፣ ቀዩዋን ደስ ሲለው ቀዩዋን፣ ከዛ ሚስቱ ከወለደች በኋላ አውጥቶ የሚጥላት እንደዛ አይነት ከሆነ አንተም ያንን አይነት ጓደኛ ጓደኛ አርገህ ተወዳጀው እልክ የሱን አይነት ትሆናለህ። እና ጓደኛ ልትመርጥ ይገባሃል ማለት ነው ወንድም አለሜ። በችግር ጊዜ የሚረዳ፣ ምክሩን ሳይሰስት፣ ሁሌ መልካም ነገር የሚመኝልህ ጓደኛ ማግኘት ህግ እውነተኛ በረከት ነው። ይህን አይነቱን ጓደኝነት በዋጋ ሊተመን የማይችል ስጦታ ነው። በየት ውጣ ውረዶች ውስጥ አሌታ የሚሆን ፣ ስትደክም የሚያበረታታ፣ ስትሳሳት የሚመክር፣ ስትሳካ የሚደሰትልህ ጓደኛ ማግኘት ቀላል አይደለም። እንዲህ አይነት ጓደኛ ካገኘ አጥብቀህ ያዘው። ምክንያቱም እውነተኛ ጓደኝነት የህይወት ማጣፈጫ፣ የደስታ ምንጭ፣ የእድል ምክንያት። ከዚህም በላይ እውነተኛ ጓደኛ መሆንም ትልቅ ኃላፊነት ነውና ለጓደኛ ታማኝ መሆን፣ በችግሩ ጊዜ ከጎኑ መቆም፣ ስህተቱን በረጋ መንፈስ መናገር፣ በምንም ነገር ላይ

መልካም ጓደኝነት ለመገንባት ጊዜ ትዕግስትና መተሳሰብ ያስፈልጋል። ነገር ግን ውጤቱ እጅግ አስደሳች ነውና ምክንያቱም እውነተኛ ጓደኝነት በሕይወት ዘመን ሁሉ የሚዘልቅ የማይጠፋት ትውስታን የሚፈጥር ነው። ስለዚህ ኮንድሚ ለጓደኛ አንተም ጠንካራ፣ ብርቱ መሆን አለብህ። ጓደኛ እንደዚ አይነት ጓደኛ ሲሆንልህ አንተም ብዙውን ጊዜ መቀበል ብቻ ሳይሆን መስጠትን ልመድ። ሰጥቶ መቀበል ይሄ ለሁላችንም ያስፈልጋል ማለት ነው። አንተ ወይም መስጠት ከሆነ እሱ መቀበል ብቻ ከሆነ ምንም ነው፣ ግን እሱ ሲሰጥቅ አንተ ተቀብለ ያንን ነገር ወደ ተግባር ቀይረ አንተም ደግሞ መስጠት ይልመድብ፣ እንጂ ሁልጊዜ ተቀባይ ብቻ አትሁን፣ ውድ ወንድሜ እና ወንድሜ ነቀበል ማለት ነው። ህይወት ብዙ ነገሮችን ታስተምርሃለች፣ ግን ወደ አንድ ነገር ከመግባት በፊት ቅድሚያ አስበበት፣ ከዛም በኋላ ለዛ ለመስራት። በነገራችን ላይ ቅድሚያ ማወቅ ያስፈልጋል ከእውቀትም በፊት በፊት ደግሞ ከመስራት በፊት ደግሞ መናገር ያስፈልጋል ከዛም በኋላ ደግሞ በዛ ባወቅከው ነገር ላይ መስራት ይጠበቅብሃል ማለት ነው። እና ለዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ድምጽን መያዘኝ ቢሆንም ለመጨረስ ተገድቻለሁ። በሌላ ቪዲዮ እና ርዕስ እስከምንገና ድረስ ሁላችሁንም በያላችሁበት ሀገርና ሰላም የአላሁ ስብሃነ ወተዓላ ሰላም ዝነጥበቅ አራመት ያላችሁ እያልኩኝ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ